ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ። ኦዛር እቤት ቁጭ ብሎ እጁ ላይ የደረሰውን የቪዲዮ ማስረጃ የሩችያንን ጉድ የሚያሳይ ቪዲዮ እየተመለከተ እየተብሰለሰለ እና እየተበሳጨ ነው። የሩችያንን ምስጢር የሚያጋልጠውን ቪዲዮ በደንብ አርጎ ካዳመጠ በኋላ በሩችያን በጣም እየተናደደ በመጨረሻም ቪዲዮውን ይዘገዋል። በሌላ በኩል ሩችያን ከላይኛው ክፍል እየወረደች አይላ አይላ እያለ እየተጣራለች። አቤት ሩችያን እያዳመጥኩ ወደ ናስሪን ጋር ልኬሽ ነበረ የሆነ እቃ እንድታመጭ ተልከሽ ነበረ። የት አለ ታዲያ እቃው ያመጣሹ? ይሄ እጅ ይኸውልሽ፣ ሩቺያን፣ በነገርሽ መሰረት አምጥቼዋለሁ። እቃውን የት አለ ታዲያ? እጅ ላይ መቼ ደረሰ? ለምንድን ነው ለእኔ እቃውን ያልሰጠሽ ታዲያ እስካሁን? ለአቶ ኦዛር ሰጥቼዋለሁ። አንቺ ፕሮግራም ላይ ዝግጅት ላይ ነበርሽ ሳጣሽ ለሱ ሰጥቼዋለሁ ብላ አይላ ስትናገር ሩቺያንም የምትይዝ የምትጨብጠውን ታጣለች። ሚስጥሯንም ያጋለጠውን ቪዲዮ አይላን በስተት ለኦዛር አሳልፋ ሰጥተዋለች። እሱም ቪዲዮ ሚስጥሯን አይቷል። ምን እያልሽ እንደሆነ በደንብ ንገሪኝ። ለኦዛር ሰጥቼዋለሁ ያልሽው? አው ሰጥቼዋለሁ፣ ለሱ ሰጥቼዋለሁ። በሌላ በኩል ሚስጥሩን ያወቀው ኦዛር የቪዲዮ ቅጂውንም በእጁ ይዞ ወደ ውጪ እየወጣ ነው። ወደ ውጪ ሲወጣ ኦዛር ከሩቺያን ጋር ፊት ለፊት ይተያያሉ። ኦዛርም ይናገራል። ምን ነው ምን ተፈጠረ? ችግር አለ እንዴ? ግራ እየተጋባች ሩችያን ትናገራለች። እረ ምንም ችግር የለም። የቪዲዮ ካሴቱንም ምናልባት አይላን አይላን እየጠየቅሻት ያለው ስለዚህ ሊሆን ይችላል። አው አው ልክ ነው፣ ወዛር ይሄው ውሰጅ። በቃ አመሰግናለሁ ወዛር። በዚህ መሃልም ሩችያን ወደ ክፍሏ ሲገባ ሶመርም ይመጣል። በሩንም አይላ ትከፍታለች። ሶመር ከቱርካን ጋር እንደተለያዩ እንደውም ደግሞ ከቤቴ ውጣ ብላ አባራው ነበርና ፊቱም ተቀይሯል። እንኳን ደህና መጣ ልጄ። ምን ሆነሃል? ፊትህ ምንድን ነው? ከዚህ በተጨማሪ በዚህ ምሽት ወዴት ሄደ ነበር? የት ሄዳለሁ ብለህ ነው አባዬ እሺ፣ ቱርካን ደህና ነች? ደህና ነች፣ ምንም አትልም። ጭራሹንም ደግሞ ሳትረጋጋ ቀርም በጣም ሰላማዊ ሰው መስላለች። ይመስለኛል ከህይወቷ ሙሉ ለሙሉ ሰርዛኛለች። ከዚህ በኋላ አባዬ እባክህ ተረጋጋ። ሶመር ተረጋጋ፣ እሷን እያስጨነቃን ያለው አጭቅጭቃት ይሁል በይ ጊዜው እየሄድግ ተዋት። በቃ የተወሰነ ጊዜ ጠዋት ለራሷ ጊዜ መስጠት አለባት። አይ አባዬ፣ እሷ ከራሷ ውጭ ማን ሰምታ ታውቃለች ብለህ እማ ትሄዳ ነው ይመስለኛል ወደ ክፍሏ ገብታ ቪዲዮ እያየች ነው። የምን ቪዲዮ ነው የምታየው ደግሞ ማየ? ይመስለኛል ሶመር፣ ከእናተ ጋር አብረን ቁጭ ብለን ቪዲዮ ማየት ይኖርብናል። ግራ እየተጋባ ሶመር እየተራመደ መሄድ ይጀምራል። በሌላ በኩል ሩቺያን ለክፍሏ ገብታ የተላከላትን ቪዲዮ ማስረጃ ከፍታ ለማየት እየሞከረች ነው። እያየች ባለበት ሶመርም ሲደርስ፣ በፍጥነትም ሩችያን ቪዲዮውን ታጠፋዋለች። ልጅ እንኳን ደህና መጣ። እማዬ መቼ ነው ግን የመጣው? ልጅ ስትመጣ መጣ ቆጭራሽ ትዛ። ኦዛርም እየተራመደ እነሱ ጋር ይደርሳል። ይሄው መጥቻለሁ እማዬ። ምንድነው እሱ እያየሽ ያለሽው ቪዲዮ? ምንድነው እሱ? ኦዛርን እየተመለከተች እየተንተባተበች ሩችያን ይሄ ምን መሰለ ልጅ። ኦዛርም ይናገራል። የኔ ውድ ቪዲዮውን ክፈችው እንጂ እንመልከት፣ አብረንሽ። የዚህን ጊዜ ሩችያን በጣም ግራ ትጋባለች። በመጨረሻ ሶመር ሪሞቱን ብድግ አድርጎ ወንበሩ ላይ ፊት ለፊት ተቀምጦ ቪዲዮውንም ይከፍተዋል። ቪዲዮም ሲከፈት ቱርካንና እንዲሁም ደግሞ ሶመር የጋብቻቸው ቀን በህዝብ መሀል እያለፉ ነበረ። እሱን እያየም ግራ ይጋባል። ምንድን ነው እሱም፣ አይ ለምንድን ነው ታዲያ በሚስጥር የምታየው ይህን ቪዲዮ? እኔ እንጃ ብቻ ይኸውልህ፣ እታውቃለህ፣ ልጄ ይኸውልህ፣ የዛን ጊዜ ቱርካን ጥላ ስትሄድ፣ ቤታችንን ብቻችንን ጥላን ስትሄድ በጣም ተበሳጭቼ ነበረ፣ ተናድጄ ነበረ። ሶመርም ቪዲዮውን እየተመለከተ ያምሽት እኮ ነው ሁሉን ነገር ያበላሸው። ይገርማል፣ ልጄ። እኔም ትንሽ ተመልክቼው ነበር ቪዲዮውን፣ ተበሳጭቻለሁ። ተመልከታት ልጄ፣ ቱርካንን ተመልከታት፣ እንዴት ደስተኛ እንደነበረች ትልቅ ተስፋ ነበራት። የሰርጋችሁ ቀን ተመልከት። በአንጻሩ ደግሞ አንተ ትንሽ ተረብሸህና እና ተብሳይተህ ነበረ፣ ደስተኛ አልነበርክም። በመጨረሻም ሩችያንም ትናገራለች ይበቃል፣ ይበቃል። በቃ ልጅ ዝጋው፣ በቃ ራስህንም አታበሳጭ፣ ይህም በማየት አትበሳጭ ልጄ፣ እባክህ እያለች ቪዲዮውን እንዲያቋርጥላት ብትሞክርም አይሆንም እያለ ሶመር መመልከት ይጀምራል። እንግዲህ አንተ ካልክ ምን ይባላል፣ መመልከት ትችላለህ እያለች እየተናደደች በመጨረሻ ሩችያን ሁለቱን ጥላቸው መሄድ ትጀምራለች። በመጨረሻም በፍጥነት ሄዳ ሩችያን አይላ ጋር እንደደረሰች አይላ እርግጠኛ ነው፣ ይህን ቪዲዮ ያመጣሽው ከናስሪን ቤት ነው? እርግጠኛ ነኝ። አዎ ከእሷ ጋር እኮ ነው ያመጣሁት። ወይ ፈጣሪ ወይ! ወይ ፈጣሪ ወይ! ይቺ የተረገመች ሴት ምን ለማድረግ ነው እየፈለገች ያለችው? ቆይ አይላም እየተደናገጠ ይጠይቃለች። ምን ተፈጠረ? እያጠፋሁት ነገር አለ እንዴ? ምንም አላጠፋሽ፣ ምንም አላጠፋሽ። ለማንኛውም ሁሉም ነገር ተይወቃ፣ የራስሽን ስራ ስሪ። በመጨረሻም ናስሪን ወደ ውጭ ለመውጣት እየተዘጋጀች ባለበት ስልኳም ይጠራል። እወይ ፈጣሪ፣ ቆይ በዚህ ጧት ደግሞ ማን ነው የሚደውለው? ስልኩንም አንስታ ሀይሉ ትላለች። ደህናደርሽ ናስሪ፣ እያዳመጥኩሽ ነው። ሩቺያን ይመስለኛል ሊሆን፣ የተፈጠረ ነገር አለ ናስሪ? ምንድነው እሱ የተፈጠረው? ያልሆነ ቪዲዮ ማለት የኔም ቪዲዮ አይደለም ይላክሽልኝ። ኧረ በፍጹም እኔ ትክክለኛውን ሚሊዮን ይላኩልሽ። ለምን እንደዚህ ያደርጋሉ? አይ እንደዚህ አይደለም። ይኸውልሽ ናስሪን፣ አንቺ የላክሽልኝ ይኸውልሽ ቪዲዮ የሚያሳየው የቱርካንና እንዲሁም ደግሞ የሰው መርጋ ብቻ የእሱን ሙሉ ቪዲዮ ነው የሚያሳየው። ስለ እኔ አይደለም። አረ እንደዚህ አይደለም፣ እባክሽ ናስሪ። በደንብ አድርጌ የተመልክቼ ነውን ይላኩልሽ። እርግጠኛ ነኝ እኔ ይዋሾሽ ይመስልሻል? እንዲህ ናስሪን፣ ባይኔ እኮ አይቼ እኮ ነው እየተናገርኩ ያለሁት። ቪዲዮ ይኸውልሽ የልጆቻችንን ሰርግ ብቻ ነው የሚያሳየው። ወይ ፈጣሪ ወይ ምን እያልሽ ነው ያለሽው? ቆይ ለማንኛውም ይኸውልሽ ናስሪን ምናልባትም ፈጣሪ ፈቅዶ ሊሆን ይችላል። ተመስገን ነው። ለማንኛውም ትክክለኛውን ቪዲዮ አለመላክሽ፣ ምክንያቱም መጀመሪያ የተቀበለው ቪዲዮን ካሴቱን የተቀበለው ኦዛር ነበረ። ምናልባት ያንን መጥፎ ቪዲዮ እሱ አግኝቶትና አይቶት ቢሆን ኑሮ ከባድ ነበር የሚሆነው። እንኳንም ትክክለኛውን ቪዲዮ አልሰጠሻት። ይኸውልሽ አሁን እርግጠኛ አልሆንና በደንብ እርግጠኛ አልሆንና ስለ ቪዲዮ ከዛ ራሴው መጥቼ ወስደዋለሁ። ይኸውልሽ ለማንኛውም ሩቺያን፣ እኔ በዚህ ጉዳይ እየተብሰለሰልኩ ጊዜ ማጥፋት ራሱ አልፈልግም። ይሁንና ግን ላንቺ ስል ደግሜ ቪዲዮን ቼክ አደርገዋለሁ እቤት ካለ ነገር ግን የሚያረጋግጥ ጭነት ትክክለኛውን ቪዲዮ እንላኩልሽ። እሱም የተሻለ ሐሳብ ነው። ናስሪን፣ የተሻለ ነው። ትምህርት ቤቱ ድረስ ይዘሽልኝ ብትመጪ እንደውም ደስ ይለኛል። ከዛ በኋላ ከዛው ቀበልሻለሁ። በቃ ችግር የለውም ሩችያን፣ ጊዜ ሰጥቼ እፈልገዋለሁ። እንግዲህ እዚህ ካለ ከዛ ሳውቅሻለሁ። በጣም ጥሩ በቃ ናስሪን፣ ጥሩ ደህና ዋይ። በቃ ደህና ዋይ። በሌላ በኩል ቱርካን ቤት ውስጥ የመብራት ቴክኒሻን ባንሙያ መጥቶ መብራቷንም እያስተካከለላት እየተበሳጨ ትናገራለች። ምንድነው እሱ ቆይ፣ በጣም በተደጋጋሚ ይሄ የመብራት እየተበላሸ ነው ያለው። ይኸውልሽ ተሰብሯል። መቆጣጠሪያው ተሰብሯል። ምናልባትም ለድርጅቱ መደወል ና ማሳወቅ ሳይኖርብኝ አይቀርም። መለወጫውን ይዤ ማታ ላይ ይዤልሽ እመጣለሁ። ከዛ በኋላ አስተካክለዋለሁ። እንግዲህ አመሰግናለሁ። ዞር እያለ ቱርካንን እየተመለከተ በመጨረሻም ቱርካንም ትናገራለች። ስንት ነው ምከፍል? የምን ክፍያ ነው የምታውሉ? እኔ እኮ ጎረቤትሽ ነኝ። ክፍያ አያስፈልግም። ይህ የምትፈልጊው ነገር ሌላ ነገር ካለ ንገሪኝ፣ እተባብርሻለሁ። የምትፈልጊውን ነገር በተለይም ደግሞ እንግዲህ ባል ከሌለሽ ነገሮችን የሚያስተካክልልሽ ሰው ከሌለ እኔም ማዘዝ ትችያለሽ፣ ችግር የለውም። እያለ ሲናገር በጣም ትደነግጣለች እባክህ፣ እባክህ ይህን ገንዘብ ተቀበለኝ። እንደምን ውንሻል እንደምን ችግር አለው። አይሆንም አልኮ ገንዘቡን ውሰድ። ከዛ በኋላ ወጣ ከቤት ይሄ ልሽ ይሄ የሰጠሽን ገንዘብ በጣም ብዙ ነው መልስ ይኖርሻል። ውሰደው፣ ውሰደው። አሁን መውጣት ትችላለህ። እሽ ጥሩ በቃ ለማንኛውም ስንት ሰዓት መጥቼ አስተካክልልሽ? አዲሱን እቃ ይዤልሽ መጥቼ ማስተካከል እችላለሁ። አሁንም እያወራ ነው፣ እንዲህ ስለምሽት ምናምን ትላለህ ቤት። በመጨረሻም ሰውዬውን አስወጥታ በሩን ትዘጋለች። በሩን እንደዘጋችም ይሁንና ሰውዬው ስላልሄደ ግራ እየተቃባይ ቱርካን ትደነግጣለች። ውል በፍጥነት እሱን ቦታ ለቀህ የማትወጣ ከሆነ ለፖሊስ ይደውላሉ ማድረጓል ትችላለሽ። አልወጣም እኔ ከዚህ የትም አልሄድም እያለ ሲናገር ግራ እየተጋባች ድምፁም ከሶመር ጋር ስለተመሳሰለባት በመጨረሻም በሩን ትከፍታለች። በሩን ከፈታ አድርጋ ስትመለከት ሶመር ነበር። ሶመር ምንድን ነው እሱ እንደዚህ መጮህ? ምንድን ነው እሱ እንደዚህ የሚያስጮህ ሽባክሽ፣ በጠዋት እንደዚህ መጮህ ምንድን ነው? ምን ፈልገን የመጣው? እሺ ንገሪ። ሻይ እፈልጋለሁ፣ ነገር ግን መጀመሪያ ወደ ውስጥ መግባት አለብኝ። በር ላይ ወኝ ምችም አልጠጠውም፣ ወይስ ደግሞ ለፖሊሶች ልደዌ ነው እያለ እያወራ ባለበት፣ መብራቱን ሊያስተካክልላት የመጣው ሰውዬ ከጥግ ላይ ቆሞ እየተመለከተችው፣ እሱም ይመለከታታል። ናግባሽ፣ በቃ ናግ። ሶመር እና ቱርካን ወደ ውስጥ እንደገቡ፣ ምንድን ነው እሱ ምንድን የተፈጠረው? በድጋሚ መብራት ጠፍቶብሻል? ሻማ ምናምን ደርድረሻል? እሱን ተወው። ምንድን ነው የያዝከው ሳጥን? ለአንቺ ብዬ ነው። እባክህ ሶመር እባክህ እንደዚህ አታርግ። በጣም ስልችት ነው ያለኝ። እቤሻውን ቱርካን ይዤልሽ የመጣሁትን ስጦታ ከፍተሽ መመልከት ትችያለሽ። ይኸውልህ ሶመር፣ ልቤም በድጋሚ በትንሽ ስጦታ ለማሸነፍ እየሞከርክ ይመስለኛል። እንደዚያ ነው አይደል የምታስበው? እሱን ተይው፣ ለማንኛውም ክፈችና ያመጣውልሽን ነገር ተመልከች ቱርካን። ልፈቅጅልኝ ይገባል። ሁሉንም ነገር ከመጀመሪያው ጀምሬ ላስተካክለው። ያቆስልኩሽን ቁስል በሙሉ ማስተካከል ይችላሉ። ይኸውልሽ አዳምጪኝ በእርግጥ ያለፈውን ነገር ማስተካከል አልችልም። ነገር ግን የደረሰብሽን ህመም በሙሉ እንድረሹ ማድረግ እችላለሁ። ወደፊት እንዳታስታውሹ ማድረግ እችላለሁ። እባክሽ ፍቀጅልኝ። እኔ ምንም ነገር አልፈልግም። ይኸውልሽ ሶመር፣ ስጦታም አያስፈልገኝም። እኔ ሚኒ አደለውም። ምንድነው? ቆይ ሚኒ የምትይው ይኸውልሽ፣ ይሄ ስጦታ ቀላል ስጦታ አይደለም። ይህ ስጦታ ላንችና ለኔ በጣም ወሳኝ ስጦታ ነው፣ ያስፈልገናል። እባክሽ ክፈችና ተመልከቹ። በመጨረሻም እየተሰላቸችም ቢሆን ቱርካን የስጦታ ሳጥኑን መፍታት ትጀምራለች። ይዞላት የመጣውም የሙሽራ ልብሷን ነበረ። ያንድ ልብስ እንደተመለከተች ቱርካንም ምንበዋ ይመጣል። ሶመሪ ይሄ ይኸውልሽ እኛ ያለፈውን ያች ቀን ምሽት መርሳት እንችላለን እኔና አንቺ የተጋባንበትን ቀን ምሽት መርሳትም እንችላለን እባክህ ሶመር እንደዚህ አታርግ ይኸውልሽ እኔ ትናንትና ምሽት ህልም እያየው ነበረ ያን ምሽት በሙሉ እያስታወስኩት ነበር ትናንት የተፈጠረውን ነገር በሙሉ ስለዚህ ከዜሮ ጀምረን እንደገና ሁሉን ነገር ማደስ ይኖርብናል ቱርካን የዛን ቀን ምሽትን መጥፎ ቃላቶችን እየተናገርኩሽ ነበረ ያንን ነገር ሙሉ ማደስ እችላለሁ ይኸውልህ በህልም ያየኸው ነገር ነው ያ ህልም ህልም ነው ይኸውልህ ነገር ግን በእውነታው ዓለም የተፈጠረው ነገር አንተ በህልም ካየኸው በጣም የተለየ ነው አይሆንም በቃ ኤውልሽ በህልሜ ያየሁትን ነገር በውኑ ማየት እፈልጋለሁ። ሁሉንም መጥፎ ነገሮች በሙሉ የተፈጠሩትን ማስተካከል እፈልጋለሁ። እኔ ያጠፋሁትን ነገር ለማስተካከል መቼም ቢሆን አልቆምም። አይምሮች ላይ የተፈጠረውን ጠባሳ በሙሉ አጠፋዋለሁ። ቃል እገባልሻለሁ ቱርካን። በእኔ ልታምኝ ይገባል። ሁሉንም ነገር ከመጀመሪያው መጀመር እንችላለን። ኤውልሽ ሶመር፣ ከዜሮ ጀምረን ነበረ በድጋሚ። ነገር ግን ተመልከት፣ የተፈጠረውን ነገር አሁን የተለየ ነው የሚሆን። ኤውልሽ እንደ ድሮ አይሆንም። ኤውልሽ ከፊትለፊታችን ያሉትን ነገሮች በሙሉ ሰባብሬ ጥላቸዋለሁ። የእኔን የአንቺ ትዳር ላይ ጣልቃ የሚገቡትን ነገሮች በሙሉ አስወግዳለሁ። የዛሬዋን ቀን ልክ የመጀመሪያ ቀናችን አድርገን እንውሰዳት፣ እባክሽ ቱርካን። የጋብቻችን ዓመት የምናከብርበት ቀን እናድርገው። ልክ ዛሬ እንደተገናኘን እናድርግ። ለልጆቻችንም የመናገረው ታሪክ ቢኖር ዛሬ እንደተገናኘን ነው። እውነተኛ ህይወታችን አሁን የጀመረው። እንደ አዲስ እንጀምር ባክሽ። ከዚህ ቀደም ያሳልፍናቸው እነዛ መጥፎ ቀናቶች ልክ እንደ ቅዠት እንመልከታቸው። ከቅዠታችን ዛሬ ንቅተናል። ሁሉም ነገር አብቅቶለታል። አዲስ ህይወት እንጀምር። በዚህ መዓለም፣ ሶመር ላይ ስልክ ይደወላል። የደወለችውም ሚኔ ነበረች። ይህን ስልክ እንደተመለከተች ቱርካን እየተበሳጨች፣ ኤውል ስልኩን ማንሳት ትችላለህ። እኔም ስራ አለብኝ፣ ወደ ስራ መሄድ ይኖርብኛል ሶመር እያለችም ልብሷን ማነሳሳት ትጀምራለች። እጇን የሚያዛርጉ እያስቆመ ቱርካን እባክሽ፣ የሆነ ነገር በይ። ምንድን ነው እሱ የምለው ሶመር? ምን ልበል? የእኛ እውነተኛ ማንነት እንደዚህ ነው ኤውል። በኔና በአንተ መካከል የቆመውን ግድግዳ ማፍረስ አንችልም። ከኔና ከአንተ ጀርባ ይቺ ጥላ የሆነች ሴትዮዋለች። እኔ አንተን ከሁሉም ለመደበቅ ስሞክር ራሴን እጥላለሁ። እኔ ሶመር፣ ደክሞኛል። በቃ በድጋሚ ያንን አድካሚ ህይወት አብሬ መኖር አልፈልግም። ስራ ይረፍድብኛል፣ መሄድ ይኖርብኛል ወደ ስራዬ። አንተ የፈለግከውን ሰዓት ያክል እዚህ ቆይተህ በሩን ዘግተህ መሄድ ትችላለህ ብላ ተናግራ፣ በመጨረሻም ቱርካን ጥላው ትሄዳለች። በድጋሚ ሶመር ላይ ስልኩ መጮህ ይጀምራል። እየተናደደ ሶመር ስልኩንም አንስቶ ምንድን ነው የፈለግሽው? ምን ፈለግሽ? ምን ፈለግሽ? ምን ሆነሃል ሶመር ምንድን ነው የምትጮህብኝ? ለምን ትደውያለሽ ሁልጊዜ ጊዜ ለምን ደሞ ደውየው? ምክንያቱም አስፈላጊ ነገር ነበረ ኬራዝ እንድትወስዳት እፈልጋለሁ። ወደ ውጭ መሄድበት ቦታ አለኝ። እሺ በቃ መጣለሁ። ከአስር ደቂቃ በኋላ መጣለሁ። ወደ ውጭ ወጣ። ወደ ስራ እየተራመደች እየሄደች ባለበት ጠዋት ላይ መጥቶ የነበረው የመብራት ባለሙያም ከቤቱ ወጣ ሲል አይን ላይን ይታያሉ፣ ይተላለፋሉ። በመጨረሻም ስለ ፈራች ቱርካን ስልኳን አውጥታ ወደ እህቷ ደሪያ ጋር ትደውላለች። ለደሪያም የአባቷን ጫማ እንድታመጣላት ዶኖሽ እንድትነግራትም ስትነግራት ደሪያም ግራ እየተጋባች የአባየ ጫማ ምን ይሰራልሻል እያለች ትጠይቃታለች። ስለምፈልገው ነው፣ ዛሬ ያስፈልገኛል። የአባየን ጫማ ይዛችሁልኝ እንድትመጡ ወይ አንቺ ወይ እሷ። ችግር የለውም በቃ እናመጣዋለን። ደህና ነሽ ግን እህቴ? ደህና ነኝ፣ ደህና ነኝ። በመጨረሻም ቱርካን ስራ ቦታ እንደደረሰች እቃውንም እያስተካከለች ባለበት ሩቺያንም ስራ ቦታዋ ላይ ቱርካን ስራ ቦታ ላይ ትደርሳለች። ጎንበስ ብላ እቃውን እያነሳች ነበርና ሩቺያንም ትናገራለች፣ ተነሽ እጇን ያዝ እያደረገች ሩቺያን፣ ምን እያደረግሽ ነው ያለሽው? እጅ ልቀቅኝ እንጂ። ማውራት አለብን አንቺ እያለች እያመናጨቀች ወደ ውጭም ይዛት ትወጣለች። አለቃዋም እንደደረሰ ቱርካን፣ ችግር አለ? አንተ ምንም አያገባም እዚህ ጉዳይ ላይ እያለች ሩቺያን ትናገራለች። ምን እያልሽ ነው ያለሽው? ሩቺያን፣ ይሄ እኮ የስራ ቦታዬ ነው። የምትናገረውን ነገር ማስተዋል አለብሽ። ነይ እንሂድ። አልኩሽ እኮ እናውራ፣ ማውራት አለብን ወደ ባህር ዳርቻው እያክለፈለፈች ሩቺያን ይዛ ትወጣለች። ምን እያደረግሽን ያለሽ ሩቺያን? እጅ ልቀቅኝ። እስኪ ይኸውልሽ፣ እኔ ስራ ቦታሽ መጥቼ ልረብሽሽ አልነበርም። ቆይ ምን አይነት ጸባይ ነው ሩቺያን? ምን እያደረግሽን ያለሽ አንቺ? ራስሽ ምንድነው እያደረግሽ ያለሽ? ራስሽን እንደምንድነው የምትቆጥሪው? የራስሽን ሕይወት እንደዚህ ሰው የሚበላበትን ጠረጴዛ እያጠብሽና እያስተካከልሽ የምትቀይር ይመስሉሽ? ስራዬ ነው አልኩሽ ሩቺያን። ይሄም የምወደው ስራዬ ነው። ዛሬ ኤውልሽ ጠረጴዛ ላጸዳ ችላለሁ እንዲሁም ደግሞ መሬቱንም ልወለውል እችላለሁ ነገ ግን የተሻለ ስራ ይኖረኛል ማንም ሰው ደሞ ዝም ብሎ ከመሬት ተነስቶ ሀብታም ሆነ ሰው በጣም ሁሉም ነገር ግልጽ የሆነ ይመስላል ቱርካን ዛሬ ይውልሽ ይህን ጠረጴዛ ወይም ደግሞ ሰው የሚረግጠውን ወለል ልታጸጅ ትችያለሽ ነገ ግን የሚሆነው ግድግዳ ማጽዳን ነው ከዚህ የተሻለ ነገር አይሆንም እራስሽ እንዴት ነው ቆይ የምታስቢው የዚህ ድርጅት ኃላፊ የምትሆኝ መሰለሽ ይውልሽ እኔ ምንም አይነት ፍላጎት የለኝም እዚህ ቦታ እንኳን መርገጥ አልፈልግም ነበር ነገር ግን የልጄ ሚስት አንቺ እዚህ ስላለሽ ሁለት ሶስት ጊዜ የምጠው ነው አንቺ፣ መሰሪውን ስራ ማየት አለብኝ፣ መከታተል አለብኝ፣ እያንዳንዱን ነገር ማየት አለብኝ። ክብሬ ዝቅ ሲል ዝም ብዬ የምመለከት ሰው እንዳልመስልሽ ቱርካን። ይሁልሽ ሩቻን፣ ሶመር በጋዜጣ ጋዜጠኞች ተሰብስበው ሁሉን ነገር ይፋ አውጥቶታል። የእኔና የእሱን ልዩነት በጋዜጣ ይፋ አወጡታል። እንደ ተለያየን ተናግረዋል ጋዜጠኞች። እኔ ደግሞ ተስማምቶኝ አልገባሽ? እንኳንም በይፋ ወጣው ከዚህ በኋላ እኔ ለማንም ሰው የምናገረው ነገር የለኝም። የኔን የሱ ጉዳይ ያውቁታል ብይሻሉ። አሁን ዞር በየልኝ ስራዬ ልስራበት። የምትናገሪውን ነገር አስተውለሽ ብትናገሪ መልካም ነው። አንቺ ልጅ ምን አይነት የማይረባ ተስፋ እንደሰጠሽው ለልጅ አላውቅም። በጠዋት ተነስቶ ያንን የሙሽራ ቀሚስ ይዞ ወደ አንቺ ጋር መጥቷል። ምን እንዳልሽው፣ ምን አይነት ተስፋ እንደሰጠሽው አላውቅም። ምንድን ነው እሱ አላማሽ ቱርካን? ምን ማድረግ ነው አላማሽ? በዚህ ሁኔታ ውስጥ ሆነሽ ያንን የሙሽራ ቀሚስ መልበስ አምሮሽ ነው? እኔ ለማንም ተስፋ አልሰጠውም። እኔ ከሶመር የጠየቅኩትም አንድም ነገር የለም ቱርካን። ከኔ ጋር ጨዋታ ባትጫወጭ መልካም። ከዚህ በተጨማሪ እናትሽ ስጦታ በላይ የሰጠችው ስጦታ በሙሉ እኛ ጋር አለ ከእኛ ቤት አልወሰደችም የአንቺ ዓላማ በግልጽ ገብቶኛል ሶመርን ማስተማር የምፈልጊው ነገር አለ እሱን ካስተማርሽ በኋላ ተመልሰሽ ለመምጣት ነው አይደለም እሱን ካሰቃየሽ በኋላ ተመልሰሽ ለመምጣት ነው ሶመርን በምፈልጊው መልኩ ልቀርሽ ፈልገሻል አንቺ ባልሽ ሁሉ እንዲስማማ ሩቻን አንቺ ግን ሁሉን ነገር የምታውቂ ነው አይደለም የሚመስልሽ ነገር ግን ተሳስተሻል እኔም በደንብ አላወቅሽኝም አውቄሻለሁ በደንብ እያውቄሻለሁ ሀሳብሽን በሙሉ አውቃለሁ። አንቺ በምትሰሪው ስራ እውነቱን ለመናገር እደነቅ ነበረ። ቱርካን ታስገርሚኝ ነበር። ጥንካሬሽ ራሱ ይገርመኛል። ሶመር ጥፋት አጥፍቶ ነበረ በፊት። አሁን እሱን ለመበቀል እየሞከርሽ ነው ያለሽው። ሁሉንም ሰው እየበደልሽ ነው ያለሽው። ቤተሰቦችሽን እያዋረርሽ ብዙ ነገሮችን አበላሽተሻል። እኛንም እያዋረርሽ ነው ያለሽው። አሁን ግን ይበቃሻል ቱርካን፣ ይበቃሻል። ስለ እኛ ስንት ሰዎች አወሩ። በዚህ መንገድ ተጉዘሽ ምንም ስኬት አማቶኝም ቱርካን። ልጅንም መቅጣታችኝ ሁሉም ነገር አብቅቶለታል ቱርካን። መጓዝ ባለብሽ መንገድ መጓዝ አለብሽ። ይህን የማይረባ ጨዋታሽን ታቆሚያለሽ። ሶመርን ማዋረድሽ ማቆም አለብሽ እኔ ማንንም አላዋረድኩም አንቺ እንዲገባሽ ካልፈለግሽ ግን መብትሽ ነው ሩቺያን አንድ ነገር ደግሞ ልንገርሽ በኔና ሆዴ ውስጥ ባለው ልጅ ሶመር መቼም ቢሆን ተስፋ አይቆርጥም ተስፋ እኮ ያልቆረጠው በአንቺ ምክንያት ነው ቱርካን ተስፋ እየሰጠሽ ራስሽ ነች ተስፋ የምትሰጪው ይኸውልሽ አዳምጭኝ ሩቺያን እኔ የመጨረሻ ቃሌን ለሶመር ሰጥቼዋለሁ ስራዬንም አጠናቅቄያለሁ እሺ ለምሳሌ አንቺ እንዳልሽው እኔ ሶመርን ፈልጌ በድጋሚ መግባት ፈለጉ አብሬው ቦ ምን ልጦኝ ነው አንቺ ልታስቆሚ ነው? አንቺ ቤታችንን ጥለሽ ሄደሻል ቱርካን የምትፈልጊውን ነገር እቃሽን በሙሉ ወስደሻል። ከዚህ በኋላ እዛ ቤት ውስጥ በፍጹም አትገቢያትም፣ መቼም አትገቢም። ልጄ እንኳን ቢፈልግሽ ቢቀበልሽ እኔ አልስማማም በፍጹም ተመልሰሽ አትገቢም፣ አልፈቅድልሽም። እኔ ምን ተፈጥሮ ነው እባክሽ ሩቺያል እናቴ እያለሽ ግን እንደዛ አልተናገርሽም ሩቺያል። አሁን ግን እኔን ስታገኝ የምትናገሪው ነገር የተለየ ነው። የኔ ትዕግስት አንድና አንድ ብቻ ነው፣ ሆድሽ ውስጥ ያለው ልጅ እስከሚወለድ። ከዛ በኋላ አሳይሻለሁ ቱርካን። በእኔ በኩል ያለውን ለአንቺ ያለኝን ጥሩ ስሜት አበላሽተሻል። ቱርካን ከዚህ በኋላ ግን ይበቃሻል። ቱርካን በፍጹም አትገቢም። የኔ ልጅ የአንቺ መጫወቻ አይደለም፣ አሸንጓሊት አይደለም፣ እንደፈለግሽ የምታሽከረክረው አሸንጓሊት አይደለም። የወለድኩት ደግሞ እኔ ነኝ። ዝም ብዬ ደግሞ አይደለም የወለድኩት፣ እንደዚህ ለአንድ ድሃ ሴት መጫወቻ ሆኖ እንዲቀር አይደለም፣ ልጄን የወለድኩት ለዛ አይደለም። አንችና ሶመር ብትስማሙ እንኳን ወደዛ ቤት ብትገቢ፣ እኔ ቤት ብትገቢ፣ ሲኦል ነው ማድረግብሽ። የኛን ቤት አሳይሻለሁ። በደንብ አርገሽ ታውቂኛለሽ። አለቅሽም ቱርካን፣ ሰላም አታገኝም። ከዚህ ሰዓት ጀምሮ የውልሽ ቱርካን፣ መኖር ያለብሽን ህይወት ኑሪ። የሚሻልሽና ልክሽ ይሄ ነው። ከዚህ ውጭ ለ አንቺ ልክ የሚሆን ነገር የለም፣ እዚሁ ተርመጥመጪ ብላ ጥላት ትሄዳለች። ውድና የተከበራችሁ የቻናላችን ቤተሰቦች፣ የወፍ ጎጆ ድራማ ይቀጥላል። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለላችሁ።